አሰላሙ አሌይኩም ርሕቱላ በረካቱ። ሰላም ሰላም። ዲ ይዜዙ ንዳዲ ፋሚሊ ቻነል ተከታታዮች ሰላማችሁ ብዝት ይዘን፣ ዛሬ በአንድ ድስት ሁለት አይነት ለብተክ ተሎ የሚደርስ ቁርስ አሳያችኋለሁ ማለት ነው። የምንሰራውም ፉል እና እንቁላል ነው ማለት ነው። እንደምታዩት በመጀመሪያ ቢስሚላ ብለን እጃችንን ታጠባለን። ከዛ እንደምታዩት በሰል ከዚህ በፊት ስለነበረኝ አዲስ ምላጥ አይጠበቅብኝም ማለት ነው። በዚህ መልኩ በሰሉን ወይም ሽንኩርቱን እንከትፋለን። ጥባጥሙንም ልጠን በዚህ መልኩ እንከትፋለን ማለት ነው። ድስት እናመጣለን። ሳት እንኩሳለን። ኦሊ ወይ ወይም ዘይት ዘይቱን እኔ ምግብ ስሰራ በዘይት ዘይቱን ነው ምሰራ። በዘይት ገሊ ወይም ዘይት አድዮ የሚጠበስ ነገር ነው የምንጠብስበት ማለት ነው። ሶ በሰሎን እናደርገዋለን። ዘይቱ ጋል እስከሚል እንጠብቅና ማለት ነው። ከዛ በኋላ በዚህ መልኩ በደንብ አድርገን እናሸዋለን። በሰሩ ብዙ ጊዜ ፈጅም አንድ ደቂቃ እሳቱን አድርገን ተሎ የሚደርስ ቁርስ ማለት ነው። የምንሰራው እንግዲህ በነሽዳ የታጀበ ምግብ ነበረ ሰራ የነበረው ያው ነሽዳውን ኮፒራይት እንዳይዘኝ ብዬ አጥፍቼው ነው እዚጋ ማለት ነው። ከዛም በኋላ እንደምታዩት ጥማጥሙን እናደርጋለን፣ ወይም ቲማቲም እናደርጋለን ማለት ነው። ፍልፍል አስወጥና የሚለ ከዛ ደግሞ ሳልሳ ያስፈልገናል ማለት ነው። እንደምታዩት ጥማጥሙ ከበሰለ በኋላ ሳልሳ ስዑዲ እናደርግበታለን ማለት ነው። ጥማጥም መትሆን ማለት ነው። በዚህ መልኩ እንደዚህ እናደርጋለን። ከዛ ደግሞ ፍልፍል አስወጥና ሚልህ እናደርግበታለን ማለት ነው። ፍልፍል አስወጥ ነው። ይሄ ደግሞ የሚልህ ነው ማለት ነው። ሌላው ምንም ነገር አያስፈልገውም። ተሎ ብዙ ነገር ቱም ጅንጅብል፣ ምናምን ምናምን ብዙ ነገር ያስፈልገዋል፣ ግን ተሎ የሚደርስ ስለሆነና እንደዚህም ስናደርገው በጣም ነው የሚጥመው። አልሙሂም ይድብ አንድ ደስታ የተሰራ ኮሽና ለሁለት እከፍለዋለሁ ማለት ነው። እንደሚታዩት በዚህ መልኩ እንግዲህ በዚህ በድስቱ ፎሉን በትንሿ ደግሞ እንቁላል ሹክሹካ ነው የምሰራው ማለት ነው። እንደምታዩት እሆውን እናጠለዋለን፣ ለቅለቅ አድርገን በንጹህ ውሃ እናንጠፈጠፈዋለን እሆውን ማለት ነው። ከምንጠፈጠፍን በኋላ ድስቱን እንጨምራለን። ከዛም ደግሞ በሹካ ማንካ እንዳምጠዋለን እዚሁ እንዳለ ማለት ነው። አንድ ደቂቃ የሚፈጅ ስራ ነው። በዚህ መልኩ በሹካ እንትን ካልን በኋላ ከዳመጠ በኋላ ከለሩ በጣም ነው የሚያምር። ሽታው በጣም ነው ደስ የሚለው። ሲበላ በጣም ነው እንትን የሚለው፣ ምክንያቱም በልቼ ስላየሁት ማለት ነው። አሁን ደግሞ ምን እንሰራለን? እንቁላል እንሰራለን ማለት ነው። ለእኔ ለብቻዬ ስለሆነ አንድ እንቁላል ብቻ ይበቃኛል። አንድ እንቁላል ነው የምጠብሰው ማለት ነው። እንደምታዩት ቆንጆ ሹቅሽቃ ሆኖልኛል ማለት ነው። ብዙ ያልፈጀ አስር ደቂቃ የማይፈጅ ቁርስ ማለት ነው። ቶሎ በልቶ ለመሄድ የሚፈልግ ሰው በዚህ መልኩ ለብተካ አድርጎ መስራት ይችላል ማለት ነው። እዚህ ጋር ደግሞ ፉሉን እናደርጋለን ከፉሉ ላይ ዘይ ዘይቱን በጣም እወዳለሁ። ሰው ዘይ ዘይቱን እናደርጋለን ከላይ ደግሞ ናና ናና ማሽፍ ረሻ ማድረግ ትችላላችሁ። ለዲኮር ደግሞ አዲ ናና ጣዛውን በዚህ መልኩ እንሰራዋለን ማለት ነው። ከዛ ኤሽ ጣል እናርግና ስኳር በጣም ነው የምወደው ስኳር እናደርጋለን። ናናና ሀበግ በጣም ነው የምወደው። ናና ሀበግ በሌፕቶን ሻይ አሕመር ማለት ነው አድርጌ በዚህ መልኩ ቁርስ የዛሬው ቁርሴ ይህንን ይመስላል። ብሎአፊያ ኑ እንብላ። መልካም ውሎ ይሁንላችሁ። ሰላሙ አሊኩም ወራመቱላ ወርካቱማን ሳድኒ ያ